አሁን ደምረውን ታውቃለህ? ዲ ሶፊ እኔ አሁን አላውቀውም። ደምረው የሚባል እኔ አላውቅም። ሰሞኑን አቅ ነበር አቅ ነበር። ዛሬ ግን ለምኜዋለሁ። ከዚህ በኋላ እኔ ሰውን በጌታ ስለሆነም አውቀው አላውቀውም። ቆይ እኔ ከደምረው ከራሱ አፍ ካልሰማው መጠመቁ ምናምን ከራሱ ልስማ። ከተጠመቀ በቃ እንግዲህ። ኧረ ተጠመቀ፣ ዛሬ ተጠመቀ። እኔ አልሰማሁም። ከራሷ መቸው ሰው ላመነበት ነገር ሲኖር እኔ መቸኛል ምንም ሆን ለገባው ነገር ከሆነ ችግር የለብኝም እኔ እኔ በሱ ባችሁ ሶስት የገባች ሰዎች ደምረውን ብትመለከቱት ወደዚህ ብትመጡ እጅ በጣም ጥሩ ነው። ቤተክርስቲያኑ የሁላችን ቤት ነው። የአባታችን ቤት እኮ ነው። የመድኃኒዓለም ቤት የሁላችን ቤት ነው።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 እኔ መናገር የምፈልገው በእውነት እያሁ እዚህ በጅስታን ላይ ስመጣ አይታችሁ ከሆነ በስሜት አይደለም። ጠይቄ ያለ ዲያቆን ዘማርያም መድቤተ ፅድቅን አንብቤ፣ የቤተክርስቲያኒቷን አስተምህሮ አንብቤ በብዙ ነው የመጣሁት እና እሷም ደግሞ አላሳፈረችኝም። አደባባይ ላይ በክብር ተቀበለች። በክብር ሌላው በደብዳቤ በውርደት ለማባረር ይሞከራል። ቤተክርስቲያን ደግሞ በክብር እልል ብላ ልጄ ብላ የጠፋው ልጄ ብላ ተቀበላኛለች እና አሁንም መመላችሁ ካላችሁ ወገኖች በፍቅር መመለስ እጅግ መልካም፣ ጥላቻ ይቅር ከውጭ የሚወራው ነገሮች ውሸት ነው፣ ውሸት ነው። እና ማታ ብዙ ማወራቸው ነገር ይኖረኛል። ማታ አንድ ሰዓት ላይ እግዚአብሔር ካለ ብዙ ነገር ከሀስቀ ፕረስ ላየሁት እሺ እግዚአብሔር ይጠብቅልን ወንድማችንን። እግዚአብሔር አምላክ በቤቱ ያለ ነው በቤቱ ያጽናን፣ የፍ የጠፉትን ደግሞ እንዲመልስልን የሱ መልካም ፍቃድ ነውልን። እዚህ ጋ በጣም መታወቅ ያለበት መሰረታዊ ነጥብ ሁሌ ክርስትና ውስጥ የሆነ ምስጋና እንዳንጠብቅ በቃ አሁን ዛምሬ ደምረው ተሞሽሯል። ዛሬ ቤተክርስቲያን ሙሽራ ሆና ተሞሽሯል። ዛሬ መድኃኔዓለም ሆነ ደሞ ቀምለቱ መድኃኔዓለም ነው የተቀበለው። መድኃኔዓለም ነው በቤቱ ያስተናገደው ዛሬ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 ቅድልል ተቃል እየነገ ነበረ። እሱ በለቀው ቪዲዮ ላይ የሀገር ስድቦች ይኖራሉ። በቃ ለሱ ስል እንሸከመው። ሰርቀን አይሆን እንጂ ዋሽተን አይሁን እንጂ ዘሙተን አይሁን እንጂ በኃጢአት አይሆን እንጂ፣ ይሄማ በክብር እንቀበለው እንጂ። ይሄማ ደስታችን እኮ ነው። ይሄማ ክብራችን እኮ ነው። ይሄማ ያርግልን እንጂ፣ ከመከራው እንሳተፍ እንጂ። ሞቱ በሚመስል ሞት ከሱ ጋር ካልተባበርን ትንሣኤ የሚመስል ዓይነት እንዴት ከሱ ጋር እንተባበራለን? ይህንም ጭምር መቀበልም አስፈላጊ ነው እና እልልታ ብቻ አይደለም የሚጠበቀው ቤተክርስቲያን እና ከአሁን በኋላ ቀራኒው እንዳለ መታሰብ አለበት። በቤተሰብ ሊመጣ ይችላል፣ በጓደኛ ሊመጣ ይችላል፣ በስራ ባልደረቦቻችን ሊመጣ ይችላል። በምንበላው እንጃ ሊመጡ ይችላሉ፣ በሁሉ ነገር ሊመጡ ይችላሉ። ማግለል፣ መሰደብ፣ ሁሉ ነገር ይኖራል። ይህን ሁሉ ግን ይህን ግን ዋጥ አድርጎን አሁን አሁን በቃለ እግዚአብሔር ማሸነፍ አይቻልም። እንደምታውቁት በሰሞኑ ራሱ በቃለ እግዚአብሔር ማሸነፍ እንደማይቻል አንዱ ማሳያ ነው። ያለው አማራጭ ምንድነው ገድልና ድርሳን መጥቀስ ብቻ ነው። ከአሁን በኋላ መጽሐፍ ቅዱስ ጠቅሶ ኦርቶዶክስ ቤተክርስቲያን ውስጥ ኦርቶዶክስ ቤተክርስቲያን መተችት የሚችል አንድ ሰው የለም። ከአሕዛብም በሉት ከመናፍቃን በሉት ከኢአማኒም ጭምር ከኤቲስት ጭምር አይችልም። ኦርቶዶክስ ቤት ውስጥ ሆኖ ኦርቶዶክስ ቤተክርስቲያንን መጽሐፍ ቅዱስ ይዞ ሊተቻት የሚችል አታቂም። ጥቅስ አታነቡ ትዚላችኋል። ድሮ የነበረውን ትችት መጽሐፍ ቅዱስ አያነብ ኦርቶዶክሶች፣ እነሱ ቤት መጽሐፍ ቅዱስ አይደለም ያለው ድርሳናትና ገድላት ናቸው፣ መጽሐፍ ቅዱስ ብጠይቋቸው አንድ ነገር አያውቁም ይላሉ። አሁን በመጽሐፍ ቅዱስ አምስቱን ሰውላዎች መከራከር የሚችለው የለም፣ ማንም የለም። ማንም በመጽሐፍ ቅዱስ ስንነጋገር ስላቸው ማንም ፊታቸው አይቆሙም። መጽሐፍ ቅዱስ ይዤ ልቁም ብትሏቸው መጽሐፍ ቅዱስ ይዘው ቆሙ መከራከር አይችሉም። አሁን ምን አደረጉት? መጽሐፍ ቅዱስን ጣሉትና አኛ ምንገራቀረው መዋየት የምንፈልገው በገድል በድርሳን በተአመራት ነው። ስለዚህ ትልቁ ድል ምንድነው? መጽሐፍ ቅዱስን ጣሉት ማለት ነው። ስለዚህ መጽሐፍ ቅዱስ ብቻ የሚሉ ሰዎች መጽሐፍ ቅዱስን ጣሉትና ገለደሳት ላይ ተወሸቁ ማለት ነው። እንደማይቻል አንዱ ማሳያ ሆነልን ማለት ነው። እና ይሄን ያሳየ እግዚአብሔር አምላክ ስሙ የተመሰገነ ይሁን በሰሞኑ ምናየው ይህን ነው። በሰሞኑ ትልቁ አንዱ ድል ምንድነው? በመጽሐፍ ቅዱስ ማውራት መነጋገር የሚችል አንድ ሰው የለም። ይህንን ደግሞ ያሳየን እግዚአብሔር ነው። እና ወንድሞቻችን በተለይ በትልቅ ስራ ዕቅበተ እምነት የሰሩ ወንድሞቻችን ለወንድማችን ትልቅ ፍሬ አስተዋጽኦ አበረክተዋል። እነሱን እግዚ አምላክ ይጠብቅልን፣ የሁላችን ደግሞ ጨረሻ ያሳምርልን። በአፍ በተለይ ደግሞ እዚህ ቤት ውስጥ የሚያሌላችሁ እዛ የሌላችሁ አላችሁ፣ መንታ ልብ ላይ ያላችሁ ማለት ልውጣ ልግባ፣ ልጽና አልጽና እያልን ያለ እኛም ጭምር እንድንጸና ነው። ይህም ትልቅ ምስክርነት አሁን ግራ የገባ ብዙ ኦርቶዶክስ አለ። ምን ይሻለኛል ልሄድ አልሂድ እያለ ግራ የገባዋለ መሀል ላይ የቆመ ብዙ ሰው አለ። ይህ መሀል ላይ የቆመ ግራ የገባው ኦርቶዶክስ የሚጸናበት ነው። እንግዲህ ደምረውን የሚያክል እዛ ቤት የነበረ ብዙ ነገሩን የሚያቅ የኖረበት እኛ የምናውቀው በንባብ ነው አይደል በትምህርታቸውን የምናውቃቸው እሱ ግን በህይወት ጭምር ያውቃቸዋል። ኖሮበት ያውቀዋል። አሁን ያገኘውን ሰላም እሱ ያውቀዋል። መድኃኔዓለም ያውቀዋል። እሱ ያገኘውን ነገር ማለት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 አሁን ሙሙ የተመሰገነ ይሁን አሁን ምሱን ሁላችን በቤቱ ያጽና። ያጎደልኩት እንደሞ ጨምሮ ይነግረናል ዲያቆን ቴዲ፣ ሁሉ ነገር አስተላልፎታል። እንግዲህ ብዙ የደከመበት ከሁላችንም ዲያቆን ቴዲ ነው። እንዳያችሁት በተከታታይ በመግባት የወንድማችን የደምረውን ጥያቄ በመመለስ ዙሪያ ላይ ከፍተኛውን ስራ የሰራው ዲያቆን ቴዲ ነው።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

ኦልድ ነበር ማለት ነው። የቀረ ያረጀ ነበር፣ ብሉይ ነበር። አሁን ሐዲስ ሆነ። አሁን ክርስቶስን ለበሰው። አሁን ክርስቶስን ከስጋውን በልቶ ደሙን ጠጥቶ ከክርስቶስ ጋር ህብረት አደረጋው። አብዴት አረገ ማለት አይታችኋል። ስለዚህ አብዴት ያላረጋችሁ ብዙ ጊዜ በሃይማኖት በኑፋቄ እርጅት ያላችሁ፣ ሌላ በትምነት ያላችሁ ሰዎች እባካችሁ ግቡ። አርጅታችኋል። ውስጣችሁ ቆይቷል። ብልየት አግኝቶታል። ብሉይ ነው። ወደ ሐዲስ ኑ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 እግዚአብሔር ወደ ቀናው መንገድ ይምራችሁ። በጥላቻ ኦርቶዶክስ የምጠሉ በስድብ ላይ ቀን ሙሉ ላይ ከፍታችሁ የምትሳደቡ የምትሉ ሰዎች እግዚአብሔር አምላክ ልቦና ይስጣችሁ፣ ማስተዋልን ያድላችሁ፣ እናንተንም በእግዚአብሔር ቤት ጠብቆ አብሮ ለማገልገል ያብቃል። የእናንተን ጥፋት አንፈልገውም። ምንም ሽልማትም ምንም አይነት ስጋዊ ክብርም የለውም። ክብራችን ቤተክርስቲያን ናት። እችን ክብር ያሳየን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይስጥልን እንዳለ አበዛባችሁ፣ ይበቃል። ቀሲስ እንደምናችሁ ሰላም ናችሁ ወይ? የእግዚአብሔር በረከት ቸርነት አይለያችሁ። የእናታችን የድንግል ማርያም ምልጃዋ አይለየን። ወንድማችን እንግዲህ ጥምቀት ስለማይደገም መጀመሪያ ስለተጠመቀ በልጅነቱ፣ አሁን ቀደር ጥምቀት ነው የተጠመቀው እሱን የሚወርስበት ህይወትና መድኃኒት የሚሆነውን ስጋውና ደሙን ተቀብሏል። የክርስቶስ ስጋው ህይወታችን፣ መድኃኒታችን ነው፣ ፈዋሻችን ነው። ስጋውን የበላ ደሙን የጠጣ የዘላለም ህይወት አለው የሚለው። እኔ ለረዥም ጊዜ ከእኔ ጋር ቆይተዋል። አስተምሬያለሁ፣ መክሬያለሁ፣ ቀኖና ሰጥቼያለሁ። በስነ ስርዓት ቀኖናውን ተቀብሎ ተምሮ እውነት ለመናገር በክርስቶስ ስጋውና ደሙ ራሱን አዘጋጅተው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 በሩ ክፍት ነው። የስላሴ ልጅነትን አግኙ። የስላሴ ልጅነት ስታገኙ ታላቅ ክብር ታገኛላችሁ። የእግዚአብሔር በረከት፣ የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የጻድቃን የሰማይታት፣ የነቢያት፣ የሐዋርያት ጸጋቸው፣ በረከታቸው፣ ህይወታቸው አይለየን። እናንተ የቅዱሳን ልጆች ናችሁ። የነቢያት፣ የሐዋርያት፣ የጻድቃን፣ የእነ ቅዱስ ጳውሎስ ልጆች ናችሁ። የእነ ቅዱስ ጴጥሮስ ልጆች ናችሁ። በርቱ፣ በሃይማኖታችሁ ጽኑ። እግዚአብሔር ከእናንተ ጋር ይሁን።